መደነስ የለም፣ መስፈን የለም። ድሮ የተንቀለቀለ ሰው መጨረሻው ይሄ ነው። ጆሮስ ችግር ካለበት ሂጅና ታዩ። ጦስ የመጣው ግን በአንቺ ነው። እሺ፣ ጦስ የአንቺ ጦስ

ፍቅር እስኪ እንደዚህ ነገር ለምን ምታስቢ? እንደዚህ አስተሳሰብ ከአንቺን ይጎዳሻል፣ አይጠቅምሽም። በዛ ላይ ደግሞ አንቺ ሴ ልጅ ያለሽ እንዴ? አደ መስራት ምትችለው ነገር በሙሉ እኮ አንቺ መስራት ትችላለች። በዛ ላይ ደግሞ በዚህ ምስላለች፣ ሳም ታገዝቻለች። ችግር የለም ባርኪ፣ ሀሳብ አይቆርክ። ጠኔ ይሰራሉ ወሉ። አመሰግናለሁ ፍቅር፣ ጠነች ጭምር ሰራተኛ ልትመጣ ነው ብሎ የቤት ሰራተኛ ስራ ላይ ስራ ነው። ይኸውልሽ በወንድሜ ቀልድ የለምሽ። ደግሞ እሱ እያለ አትናገሪም ነበር። አስመሳይ እኔ አስመሳይ? አዎ አስመሳይነሽ። እሱ እያለ ጥሩ ጥሩ መስለሽ እሱ ሲወጣ ደግሞ የምትቀያየሪ ስስትነሽ። ሰላም ሰላም። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር ሰብስክራይብ ያደረጋችሁ ቤተሰቡ ነው። ነባር የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። ወዳጆቼ ስለምታበረታቱኝ ላይክ፣ ሼር ስለምታደርጉልኝ ከልብ አድርጌ አመሰግናለሁ ማለት ነው። ዛሬ ደግሞ እንደተለመደው አዝናኝ አስተማሪ የሆነው አደይ ድራማ በክፍል 54 ይዤላችሁ መጥቻለሁ። ባለፈው በክፍል 53 ያቋረጥነው ነበር። ልዱ እንደታገተች እንዲሁም ደግሞ ለልዱ ልታድን ብላ አደይ ለራሷ ጨምሮ እንዳገታት ናኦል ነው ያቋረጥነው ማለት ነው። ውዶቱ ይ ዛሬስ ምን ሆነው ይሆን ወጥተው ይሆን ከአገታቸው ቦታ ላይ ወጥተው ይሆን? ወይስ ልሸጣቸው ፈልጎ ነበር ሽጧቸው ይሆን የምንሸቸው ብዙ ያላችሁ ሰጥቻለሁ ማለት ነው ወዶች እና ባለፈው ለአደ ለልዱና ድረሽላት ልትሞት ነው ብሎ አታሎ እንደ እንደ እንደ አገታት እና እንዲሁም ምክንያቱ እንደሱ የሚያደርግበት ምክንያት ተናግሮ ነበር፣ ለፍቅረኛው ለማዳን ብሎ እያደረገው እንደሆነ ተናግሮ ነበር ማለት ነው ወዶ ትዬ። ዛሬ ደግሞ ኑ ልብሳቸው ቀይሩ ብሎ ልብሳቸው ካስቀየራቸው በኋላ በድንገት ስልክ ተደወለበት። ስልኩ ሲያነሳው ስልኩ አስደንጋጭ ነበር ማለት ነው ወዶ ትዬ። ምክንያቱ ልዱ ሽጦ ለፍቅረኛውን ማስመለስ ያስቦት የነበረው ፍቅረኛው ሙታለች ተብሎ ሙታለች ተብሎ ተደወለበት ማለት ነው ድጅዬ። ከዛ በጣም ደነገጠ እና በጣም ደንግጦ በቃ እሷ ከሌለች ታዲያ ለምን እሸጣችኋለሁ ብሎ በቃ ነው ሰው ዩ ሳይመጣብን ንውጡ ብሎ ከቤት አስወጣቸው ማለት ነው ድጅዬ ወደ ቤተሰቦቻቸው እንዲሄዱ አደረገ። ማለት ነው። ወልዶች ይቅርታ ደሞ ዳዊት በጣም እየተጨነቀ ስለነበረ አዴና አዴና ልዱ መጡ፣ በጣም ተደሰተ። ሁላቸው ተደሰቱ ማለት ነው። ግን የጠበቁት ሌላ ነው፣ የጠበቁት ሌላ እነሱ የተናገሩት ሌላ ሆነባቸው ማለት ነው። ፍቅርና ልዱና አዴ ለባል ለናኦል ጠበቃ ቆሙለት። በቃ እሱ ምንም ያደረገን ነገር የለም ብለው ጥፋቱ ሸፈንለት ማለት ነው። ልጁ ሳት ወደው አትቀርም እኔ ከግምት የተነሳ ማለት ነው። ወደች ናኦል ከነአሉ ጋር ፍቅር ይዟት አልመሰለኝ። ምንም አላደረገኝም። እኔን እኝ ራሴ የጠፍቼ ከቤት ጠፍች እየሄድኩ እያለ መንገድ ላይ አግኝቸኝ ወደ በትሮ የወሰደኛለች ይሄ ሁሉ ስቃይ ያሰቃያ ተረስታ ማለት ነው እንዲሁም አሬ ደግሞ አዎ ልክ ናት። እንደዚህ ነው ግን አሁን ሀዘን አጋጥሞታል ብላ ተናገረች ማለት ነው። ድሮ በቃ ባረኩና ዳዊት ልቀበሏቸው አልቻሉም፣ ላምኗቸው አልቻሉም ማለት ነው። እና አባረቅ ደግሞ አሁን ወደ በቃ ልዱ ከመጣች በኋላ ከመጣች ማ እኔም ወደ ስራ ሊሄድ ብሎ ወደ ስራው ሊሄድ ስል እኔ እኔ እኮ ፍቅረኛ ነን፣ ለምንድን ነው እንደ ፍቅረኛ አታየኝም እንዴ? ለእኔ ከኔ ጋማቸው መቸንም ጊዜ የምታሳልፈው አለችው። ቤዛ ይቅርታ አድርግልኝ፣ ይሄ አስቸኳይ ስለሆነብኝ ነው እንጂ ስመለስ ቆንጆ ጊዜ እናሳልፋለን ብሎ ዝም አላት ማለት ነው ውድ ልዱ ደግሞ ለፍቅር መጥታ አንቺ ፍቅር ለኛ የሰራችው ነገር ሁሉ ያሰብችልን ነገር ሁሉ እኔ ሁሉ ሰምቻለሁ። አንቺ ክፎ ክፎ ለዚህ ሁሉ ወጋት ትከፍያለች። ለእኔ የተሰቃየውባት ስቃይ ሁሉ ወጋት ትከፍያለች ስትላት አንቺ አንቺ ለምንድ ነው የናኦል ጥፋት እየሸፈንሽ እኔ የምትናገረኝ? ናኦል ለኦን አይደል እንዴ እያሳቀየሽ ነበር። ለምን ለምንድን ነው ጥፋቱ የሸፈናችሁለት አንቺና አደይ፣ ወይስ ፍቃዳችሁ ሆኖ ነው? አለቻት ማለት ነው። አንቺ ዝም በይ እዚ ላይ ያለን ሰቶች ሁላችን ሽጠሽ ለራስ ብቻ ስለትቀሪ አስበሽ ነበር አይደ? ይሁን ተነቅተብሻል። ስትላት አንቺ እንደዚ ማለት ይቅርና በቃ አሁን አብረን እንስራ፣ ለናኦል እናሳ እናት ይዘው ስትላት አፌስ ግን ብላ ትታተሄደት ማለት ነው። ፍቅር ደግሞ በጣም ፍቅር ፈራች ማለት ነው። በቃ እንደዚህ ካለች ማ አታስቀምጠኝም ማለት ነው ብላ ፈራች። ስራዋ ታወቀባት ማለት ነው። ልጆች ይ በጣም ተንኮል እየሰራ ስለነበረ በጣም ፈራች እና ለዳውት እና ለባረቁ እንዳያውቁባት ፈርታ ማለት ነው። እንደዚህ ብላ እሸፋፈለችው ማለት ነው። ጥፋቷ ሸፋፍነች ማለት ነው። ውዱ ስዬ ከዛ ቺ ልዱ ትታት ስትሄድ ወንድሟ ደግሞ ለምንድነው እንደዚህ የምትሆኑ ስላት፣ ለምንድነው እንደዚህ ያደረግሽው ይሄ እቴ አላት ማለት ነው። ለምንድነው የጠፋሽው ስላት፣ በቃ አንተና ኤላ ለኔ ጊዜ አትሰጡኝም፣ ለእኔ አትወዱኝም፣ ስለዚህ ለዛ ነው የጠፋዋት ብላ መሰጠቸው ማለት ነው። እንደዚህ ብላው ትታው እሱ ትቷት ሲሄድ፣ በዛ መጣታች። አንቺ ወራዳ ለካ እንደዚህ ነሽ! እኔ እያዘንኩልሽ ነበር። ለካ ሴትነት ሸጠሽ ነው እንደዚህ ሆንሽው። ምን አስነክቶሽ ነው? ለአል አንቺ ጠበቃ ቆብሽለስ ስትላክ፣ አንቺ ክፉ ውጭ ልጅ ውጭ! ምን ማያገባሽ፣ ማያገባሽ ውጭ ያልኩሽ ቋልቻ። እንደዛ ብላ ተጨቃጨው እሳት ስትወጣ እንዲሁም አደይ ደግሞ ለዳዊት የእህቱ መልካምነት እየነገረችው፣ ግን ያልተዋጠልኝ ነገር አለ አላት። ማለት ነው ምንድነው ደ ብዬ አለችው። እንደት ነው የናኦል ጥፋት ስንት እንደዚ ልትሸፍ እንደት የቻላቸው? ስላቸው፣ አዎ ልክ ነህ። ጥፋት አለበት ግን እሱም የራሱ ምክንያት አለበት። እንደዚህ ያደረገበት ምክንያት የራሱ ምክንያት አለበት። እናቶ ሁለት ቁላቶ ተፈል ስላደረጉ እሷ ደግሞ እሱ ደግሞ ለዛ ነው ለእናቱ ለማሳከን ብሎ እያደረገው ነገር፣ በመካከል ደግሞ ለበር ብሎ ለፍቅረኛው ስለሸጠ ለእሷ እንደዚህ ለማድረግ ነው እንጂ እሱም በጣም ሐዘን ላይ ነው። እናቱ ሞታበታለች፣ ፍቅረኛው ሞታባታለች ስትለው ዳዊት ልብ ተመለሰ ማለት ነው። አዘነ። የምረሽ ነው የናኦል እናት ሞታለች? የምረሽ ነው አላት። አዎ አሁንም ሐዘን ላይ ነው አለችው፣ ማለት ነው እሱም ዳዊትም በጣም አዛኝ ስለሆነ አዘነለት። በቃ በቃ ችግር የለውም አለ እንደዚህ እያላት እያለ ቤዛም ለአደይ ለልዱ እንደዛ ብላ ለአደይ ደግሞ አንቺ አንቺ እኔ ቆጥሩ ሰው ነው የምትመስልኝ የነበረው ለምንድን ነው ለናዴ ተከራከርሽ? እንደ አንቺ ምስትነስሰጥሽ ማለት ነው ምናምን አለቻት እሱም እኔ እንደዚህ እንደዚ አይነት የክብር ማውረድ ነገር አትናገረኝ ብላ በጥፍ መታቻት ማለት ነው። በጥፍ ስትመታት ባረኩ መጣ። ባረኩ እንዲህ ምንድን ነው ማች ነው ስላት፣ አይ አየ በጥፍ መታች እኮ ስትለው፣ አን ያለ ነገር ካልተናገርሻት አደይ እንደዚ አይነት ነገር የላትም ስላት ለምንድን ነው ሌላ ጠበቃ የሆነ ሽለት ብዬ ስጠይቃት መታችኝ ያለች ማለት ነው እንደዛ ስትላት እንደዛ ስትለው ማለት ነው በቃ ችግር የለውም ነው ብሎ ይዟት ወጣ ማለት ነው እዛ ላይ ደግሞ ሌላ ወደ ስራው እየሄደ ስለሆነ ልሰናበታቸው ፈለገ በቃ እኔ እሄዳለው እየሄድኩ ስለሆነ ወደ ስራዬ አደራ ልሰጠ ነው አደ ፍቅር ቤዛ አደራህን እስከሚመለስ አለው እሱም ወንድም አይበሽ ችግር የለውም አይዞህ ብሎ ሸኘው ማለት ነው። ወደዬ፣ ዳይመንድና ንጉስ ደግሞ የልዱና የአደይ መመለስ አልሰምም ነበርና እንዲሁም ናኦል እየሄደ በሩቅ ሲያዩት ተከትለው ተሄዱ ማለት ነው። ተከትለው ተሄዱ። ከዛ ደጃፍ ቤቱ ላይ ሲደርስ አንቀው ወደኋላ አወደቁት። አወደቁትና አነቁት ለምንድን ነው እየት ያለች ቤድሮ ልዱና አደይት አለው ብሎ ሲያስጨናንቁት ነበር። ስመት ስም ነበር እሱ ዳይመንድ እሱ ይዞት እያለ በንጉስ ቤቱ ክፈተው ብሎ ቤቱ ገብቶ ወደ ቤቱ አስገብተው እያስጨናቁት እየመቱት ነበር ማለት ነው ውዶችዬ። በክፍል አምሳ አምስት እንዴት አድርገውት ይሆን ና ገድለውት ይሆን ወይስ እንዴት ነው? ማንስ ገላግላቸው ይሆን? የምን ይሸላቸው ይመጣለው እስከዛኛው ላይ ሸር ሰብስክራይብ እያደረጋችሁ ጠብቁኝ። ሁልጊዜ በጣም እወዳችኋለሁ። አመሰግናለሁ። ባይ ባይ።